ዓለምን ያናወጠው የጥቁሩ ገበያ ንግድ፣ የብዝበዛና የጥቁር ገበያው አውታር በአፍሪካ በእስያና በመካከለኛው ምስራቅ አካባቢዎች በድህነትና በችግር ውስጥ ያሉ ሰዎችን ተጋላጭነት የሚጠቀም ዘግናኝ የወንጀል ኢንዱስትሪ ዓለም የአደገኛ ወንጀል መረብ በድህነት ውስጥ ያሉ ሰዎችን ደም በገንዘብ ከመግዛት ባሻገር ኩላሊት እና ሌሎች አስፈላጊ የሰውነት ክፍሎችን በማጭበርበር እና በማስገደድ ወይም እጅግ ባነሰ ዋጋ እንዲሸጡ በማድረግ ይዘርፋሉ። እነዚህ የሰውነት ክፍሎች ደግሞ በበለጸጉ ሀገሮች ላሉ ታካሚዎች በከፍተኛ ገንዘብ ይሸጣሉ። የዓለም አቀፍ ወንጀል ከበርካታ ሀገሮች አልፎ የሚዘረጋ ሲሆን በገንዘብ ላይ ያነጣጠረ ውስብስብ የአጥቂዎች የአዋላጆችና የሕክምና ባለሙያዎች ስብስብ ነው። አፍሪካና እስያ እንደ ኢትዮጵያ፣ ኬንያ፣ ግብጽ፣ ሱዳንና የደቡብ ምስራቅ እስያ ክፍሎች ያሉ ከፍተኛ የድህነት ምጣኔ ያላቸው አገሮች የብዝበዛው ዋና መነሻ ናቸው። ተፈናቃዮች ስደተኞችና በጦርነት የተጎዱ ሰዎች ከሁሉም የበለጠ ተጋላጭ ናቸው ለምሳሌ በሰሜን አፍሪካ የስደተኞች የትራንስፖርት መስመሮች ላይ አዘዋዋሪዎች የቪዛ መክፈል ያልቻሉ ስደተኞች የአካል ክፍሎቻቸውን እንዲሰጡ ያስገድዳሉ ድህነት ዋነኛው ማጥመጃ ነው ለትንሽ ገንዘብ ለምሳሌ ለኩላሊት ከአራት ኪሮ ባነሰ የሰውነት አካላቸውን ለመሸጥ የሚገደዱ ሰዎች የብዝበዛው ሰለባ ይሆናሉ ይህም ለችግራቸው መፍትሄ ነው ብለው በማመን ወይንም ደግሞ ለህይወት የሚያሰጋ እዳ ለመክፈል ሲሉ ነው እነዚህ ሰዎች በድህነት አካባቢ ተዘዋውረው ተጎጂዎችን በውሸት ተስፋ ወይም ደግሞ በማስፈራራት ያታልላሉ። የህክምና ተባባሪዎች ደግሞ ቀንደኛዎቹ ናቸው። አንዳንድ የህክምና ባለሙያዎች፣ ዶክተሮች፣ ነርሶችና የክሊኒክ ሰራተኞች የዚህ አውታር ወሳኝ አካል ናቸው። የሰውን ደም ወይም አካል ባስተማመኝ ሁኔታ ከሀገር ወደ ሀገር ለማጓጓዝ የቀዶ ህክምና ለማድረግና ሰነዶችን ለማጭበርበር ይችላሉ። የአካል ክፍሎችን በድብቅ ከምንጩ አገር ወደ ቀዶ ህክምና የሚደረግላቸው መካከለኛው ምስራቅ፣ እስያ እንደ ቻይናና ህንድ እናም አንዳንድ ምዕራባውያን ሀገሮች በፍጥነት ያጓጉዛሉ። ሀብታም ሀገራት እንደ አሜሪካና ሌሎች የምዕራቡ አለም ሀገሮች እንዲሁም ሀብታም የእስያና የመካከለኛው ምስራቅ ሀገራት ላሉ ዜጎች ለኩላሊት ንቅለ ተከላ የጥበቃ ጊዜ እጅግ ረጅም ነው። የንቅለ ተከላው ቱሪዝም ደግሞ በዚህ ተስፋፍቷል። ተስፋ የቆረጡ ገዢዎች ወደ ተጎጂ አገሮች ወይም በተባባሪ የህክምና ክሊኒኮች ወደሚገኙበት የትራንዚት አገሮች ለምሳሌ እንደ ኬንያና ግብፅ ክሊኒኮች ይጓዛሉ። እዚያም ለአካል ክፍሉ እስከ 20000 ዶላር ይከፍላሉ። ይህም ወንጀለኞች ከፍተኛ ትርፍ እንዲያገኙ ያደርጋል። የንግድ ባለም አቀፍ ደረጃ እጅግ በጣም አደገኛ ከሆኑት ድንበር ተሻጋሪ ወንጀሎች አንዱ ተደርጎ ይወሰዳል። የዓለም ጤና ድርጅት WHO የአካል ክፍሎችን በገንዘብ መሸጥን ከ1987 ዓ.ም ጀምሮ ባለም አቀፍ ደረጃ አግዷል። ሰብአዊ ብዝበዛው አሁን ላይ ግን ተጧጡፏል። የተግባር የሰውን ክብር የሚነጥቅ ሲሆን፣ በተለይ የድሆችና የተጋላጭ ሰዎችን አካል ለትርፍ ሲባል እንደ ሸቀጥ መጠቀም ነው። ይህም አጠቃላይ የሰብአዊ መብቶች ጥሰት ነው። ዘመናዊዎቹ መልቲ ሚሊየን ቫምፓይሮች አሜሪካ የዚህ ዓለም አቀፍ ኢንዱስትሪ ዋና ምሰሶ ናት ስንላችሁ መገረማችሁ አይቀርም። ምንም እንኳን አብዛኞቹ በበለጸጉ ሀገራት ደም በክፍያ መሰብሰብን ቢከለክሉም አሜሪካ ከጥቂት የአውሮፓ ሀገራት ጋር ለፕላዝማ ልገሳ ክፍያ የምትፈቅድ ሀገር በመሆኗ የዓለምን የፕላዝማ አቅርቦት ከ70 ፐርሰንት በላይ የምትሸፍነው ከዚሁ ምንጭ ነው። በርካታ ሀገራት ታዲያ የድህነት ኢላማቸው ተደርጓል። የማዕከላት ምደባ ታላላቅ ባለብዙ ዓለም አቀፍ የፋርማሲዩቲካል ኩባንያም የፕላዝማ ማዕከሎቻቸውን የሚያስቀምጡት ሆን ብለው ከድሆች ሰፈሮች፣ ዝቅተኛ ገቢ ባላቸው ማህበረሰቦች እና በዩኤስ ሜክሲኮ ድንበር አካባቢ ከሚገኙ ከተሞች ነው። የኢኮኖሚ ብዝበዛው ከፍተኛ ነው። ለጋሾች ብዙ ጊዜ ዝቅተኛ ደሞዝ ያላቸው ሰራተኞች፣ ተማሪዎች ወይም ከስራ ውጭ የሆኑ በየሳምንቱ እስከ 2-3 ጊዜ ፕላዝማ በመለገስ ጥቂት 100 ዶላሮችን ያገኛሉ። ይህ ክፍያ ከአንድ ጊዜ ከ30 ዶላር እስከ 50 ዶላር ለቤት ኪራይ ለምግብ ወይም ለሕፃናት ፍላጎት ወሳኝ የገንዘብ ምንጭ ሆኖ ያገለግላል። የፋርማሲዩቲካል ኩባንያ በየሳምንቱ ደም እንዲሰጡ በማበረታታት የሰውነታቸውን የፕሮቲን መጠን እንዳይስተካከል ያደርጋሉ። ለጋሾችም ገንዘቡን ላለማጣት ሲሉ ስለጤናቸው ሁኔታ ይዋሻሉ። ይህም ለጤንነታቸው ከፍተኛ አደጋን ይፈጥራል። ዘገባዎች እንደሚያሳዩትም በአንዳንድ አሜሪካ የፕላዝማ ማዕከላት ውስጥ ከሚሰጡት ሰዎች 57 በመቶ የሚሆኑት ወራዊ ገበያቸውን ከፕላዝማ ልገሳ ያገኛሉ። ይህ አሰራር ህጋዊ ቢሆንም በኢኮኖሚያዊ ግዴታ ላይ የተመሰረተ ዘመናዊ ብዝበዛ ሆኖ ተጧጡፋል። የሚሊዮነሮች ጥቅምና ዓለም አቀፍ ፍሰት። ፕላዝማው የሚገኘው ከድሃው የአሜሪካ ክፍል ሲሆን የሚሸጠው ደግሞ ወደ ሀብታም ገበያዎች ነው። የአውሮፓ ገበያ አውሮፓ በበጎ ፈቃደኝነት ላይ የተመሰረተ ልገሳን ስለሚደግፍ ለፕላዝማ የሚያስፈልጋቸው ትልቅ ድርሻ ከ38 በመቶ በላይ ከአሜሪካ ይገባል። የፋርማሲ ቲዮካል ሀያላን እንደ ሲኤስኤል ፕላዝማ አውስትራሊያና፣ ግሪፎልስ ስፔን ያሉ ግዙፍ ዓለም አቀፍ ኩባንያዎች በፕላዝማ ማቀነባበሪያና ሽያጭ በቢሊዮኖች የሚቆጠር ዩሮ ትርፍ ያገኛሉ። ከፕላዝማ የሚሰሩት ምርቶች ለምሳሌ አልቡሚንና ኢሞግሎቡሊን ከባድና ስር የሰደዱ በሽታዎችን ለማከም ለሚፈልጉ መልቲ ቢሊዮነሮችና ሀብታም ታካሚዎች በከፍተኛ ዋጋ ይሸጣሉ። ዳው ሰው ግን ከ20 እስከ 50 ዶላር ወይም ከዚያ በላይ በሆነ ዋጋ ይሸጥላቸዋል። አሜሪካ በህጋዊ ሽፋን ብዝበዛውን ስታካሄድ በአፍሪካና በእስያ ያሉ ዳ ሀገሮች በህገ ወጥ መንገድ የደም ንግድ በስርቆትና በማጭበርበር ይጠቃሉ። እንደ ኢትዮጵያ፣ ኬንያና ደቡብ እስያ ባሉ ሀገራት በጎ አድራጎት በሚል የተሰበሰበ ሙሉ ደምና ፕላዝማ በህክምና ባለሙያዎች ተባባሪነት ወደ ጥቁር ገበያ ይዘዋወራል። ይህ ደግሞ ለህጋዊ ህክምና የሚያስፈልገው የደም እጥረት እንዲፈጠር ያደርጋል። በሰሜን አፍሪካ የስደት መስመሮች ላይ በአስገድዶ መድፈር የታገዱ ስደተኞችን የአካል ክፍሎች ወይም ደግሞ ደም እንዲለግሱ በማስገደድ በኃይል ይዘረፋል ይገፋሉ። ይህም እጅግ ዘግናኝ የሰብአዊ መብት ጥሰት ነው። አሁን ደግሞ ቫምፓይር ያልናቸውን ማዕከላትን እንፈትሽ። በድህነት ሰፈሮች ውስጥ የሚገኙ የፕላዝማ ማዕከላት ናቸው። በደማቅ ብርሃንና በትንሽ ገንዘብ ተስፋ ለጋሾችን ያጠምዳሉ። ወርቃማው ቱቦ ደ ጎልደን ቲዩብ ይሉታል። ከድሃው ሰው ክንድ ወደ ትልቁ ዓለም አቀፍ የፋርማሲ ቲዩካል ኩባንያዎች የሚፈሰው የፕላዝማ መስመር ሲሆን የድህነት ፈሳሽ ወደ ሀብት ወርቅነት የሚቀየር የዝውውር ቱቦ ነው። ጥቁር ካባ የለበሱ ሀብታሞችና የሕክምና ባለሙያዎች የኮርፖሬት ስራ አስፈጻሚዎችና ቢሊዮነር ገዢዎች የመጨረሻ ተጠቃሚዎቹ ናቸው። በዚህ ዘግናኝ ስርዓት ተጠቃሚ የሆኑ በሰብአዊ ብዝበዛ ጥላ ስር ቆመው የደም ምርቶችን እንደ ውድ ጌጣጌጥ የሚገዙ ዘመናዊ ቫምፓይሮች ሆነው ይታያሉ። አሜሪካና ሌሎች ሀያላን የምዕራባውያን ገበያዎችን በህጋዊ ሽፋን የገንዘብ ክፍያ በማስፈቀድ የድሆችን ደምና አካል ለዓለም አቀፍ ፋርማሲቲካል ገበያ በመዋል ይህንን ኢንዱስትሪ ይመራሉ። የደም ክፍሎችን ወደ ውድ የሕክምና ምርቶች ተለውጠው ለዓለም ሀብታሞች ይሸጣሉ። ይህም በድሃው ህይወት ላይ የተመሰረተ ትልቅ የገንዘብ ብዝበዛና ቁማር ነው። አሁን የሁለቱን ዓለም ድራማ እንግለጥ። አሜሪካና ኢትዮጵያ የጥቁር መጋረጃው ፍትህ የሌለ ሀያልነት ስውሩ ብዝበዛ አሜሪካ የነፃነት ምድር ሆና በአለም ፊት ብትቆምም የፕላዝማ ኢንዱስትሪ ግን የኢኮኖሚ ጥገኝነትን በመጠቀም የራሷን ዜጋዎች የምትመዘብዝበት መንገድን ትከፍታለች። ይህ ከጥቁር መጋረጃዋ ጀርባ ያለው አሜሪካ የምትሰራው ግፍ ነው። አሜሪካ ውስጥ በድህነት ውስጥ ያሉ ሰዎች ገንዘብን ለማግኘት ፕላዝማን የመለገስ ነፃ ምርጫ አላቸው። ነገር ግን የምርጫ የመጣው በገንዘብ እጦትና በኢኮኖሚያዊ ተስፋ መቁረጥ ምክንያት ነው። የምርጫም የሚመስል ግዴታ አለው። በድሃው አሜሪካዊ በ50 ዶላር የተለገሰው ፕላዝማ በዓለም አቀፍ ገበያ በሚሊዮን የሚቆጠል ዶላር የሚያስገኝ ምርት ሆኖ ይሸጣል። የፕላዝማ ኩባንያዎቹ የህግ ሽፋን ያለው ትርፍ የሚያስገኝ ፋይናንስ ስርዓት ፈጥረው በሰው አካል ክፍሎች ንግድ ውስጥ የማይካፈሉ መስለው ይታያሉ። ሀያላኑ እንደ ገበያ ይቀርባሉ። የአሜሪካና ሌሎች ሀብታም ሀገራት ፍላጎት ወይ ደግሞ ዲማንድ የፕላዝማ ምርቶች እንዲጨምሩ በማድረግ የኢትዮጵያና ሌሎች የአፍሪካ ሀገራትን ተጋላጭነት እንዲጨምር ያደርጋሉ። ኢትዮጵያ በሰዎች ዝውውርና በህገ ወጥ የአካል ክፍሎች ንግድ ውስጥ እንደ ዋና ምንጭ ወይም ደግሞ ሶርስ፣ መተላለፊያ ወይ ደግሞ ትራንዚት ሀገር በከፍተኛ ሁኔታ እየተጠቀሰች ነው። የድህነት መሳሪያ። በአልአይ ኒውስ ዘገባ መሰረት በአፍሪካ ያሉ የድህነት ደረጃና ስራ አጥነት ሰዎች የሰውነት አካላቸው እንዲሸጡ ያስገድዳቸዋል። በኢትዮጵያም ከፍተኛ የኢኮኖሚ ችግርና ግጭቶች በመኖራቸው በግጭት ተፈናቃዮችና ስደተኞች ላይ የሚደረገው የሰዎች ዝውውርና ብዝበዛ አደጋው እጅግ ከፍተኛ ሆኗል። ኢትዮጵያ ወደ መካከለኛው ምስራቅ በይመን በኩል ደቡብ አፍሪካ ለሚደረጉ ህገወጥ ጉዞዎች መነሻ ናት። እነዚህ መስመሮችን የሚቆጣጠሩ ወንጀለኞች ተስፋ የቆረጡ ስደተኞችን ለግዳጅ ስራ፣ ለወሲብ ብዝበዛና ለአካል ክፍሎች ንግድ ያጋልጧቸዋል። ዶቼቬሌ ወይ ደግሞ ዲw ባወጣው ዘገባ በአፍሪካ የሚካሄደው ህገወጥ የአካል ክፍሎች ሽያጭ በቢሊዮን ዶላር የሚንቀሳቀስበት ሲሆን፣ ኩላሊትና ልብ የመሳሰሉ አካላት ደግሞ በአውሮፓና በአሜሪካ ገበያ እየተቸበቸቡ እንደሚገኙ ይጠቁማል። የኢትዮጵያ መንግስት የሰዎች ዝውውርን ለመከላከል ህግ ቃትን አጠናክሮ እየሰራ ነው እየተባለ ቢሆንም የፍትህ ሚኒስቴር ባወጣው መረጃ መሰረትም ህገወጥ የሰዎች ዝውውር ወንጀልን የሚያመላክቱ ክሶች እየተመሰረቱ ነው። ከዚህ ጊዜ ወዲህ በህገወጥ የሰዎች ዝውውር ወንጀልና ጥፋተኛ በሆኑ ግለሰቦች ላይ የሞት ፍርድ ጭምር መወሰኑ የችግሩን ክብደትና የመንግስት ቁርጠኝነትን ያሳያል ብለዋል። ከውጭ አገር የሚደረጉ ዝውውሮች ከገጠር ወደ ከተማና በጦርነት ምክንያት የተፈጠሩ ከፍተኛ ተፈናቃዮች ቁጥር ከ6 ሚሊዮን በላይ ለብዝበዛ የሚያጋልጥ ሰፊ ክፍተትን ፈጥሯል። የዘግናኝ ደም እና የአካል ክፍሎች ንግድ ሁለት ተቃራኒ አለ ማትን ያገናኛል። አንደኛው የሀብታሞችን መዳን ነው። በአሜሪካና በሌሎች ሀያላን ሀገራት ያሉ ቢሊዮነሮችና ና የፋርማሲቲካል ኮርፖሬሽኖች ህይወትና ትርፍ ነው። ሁለተኛው የድሆች ውድመት ነው። በኢትዮጵያ እና በሌሎች አፍሪካ ቀንድ ሀገራት ያሉ ሰለባዎች ስቃይ፣ የአካል መጎዳትና ሞት። እነዚህን ሁለቱን ዓለማት የሚገናኙበት በወርቃማው ፕላዝማ ወይ እነሱ እንደሚሉት ጎልደን ቲዩብ እና በጥቁር ገበያ አካላት በተሞላ የዝውውር መስመር ነው። አሜሪካ በህጋዊ ሽፋን የገንዘብ ኃይል ስትሆን ኢትዮጵያ ደግሞ በድህነትና በጦርነት ምክንያት የኃይል ሰለባ የሆነች የሰው ምንጭ ሆና ትታያለች። አሜሪካ በዚህ ወንጀል ሰንሰለት ውስጥ ሁለት ተቃራኒ ሚናዎችን ትጫወታለች። ትጫወታለች አንደኛው ህጋዊ ብዝበዛ ነው። የፕላዝማ ኢንዱስትሪ በህግ በተፈቀደው የገንዘብ ክፍያ ላይ ተመስርቶ የሀገሪቱን ድሆች በኢኮኖሚ አስገድዶ በመጠቀም የዓለምን ፕላዝማ አቅርቦት ይቆጣጠራል። ዋናው ክፍ የነፃነትና የፍትህ መርሆችን የያዘች ሀገር የራሷን ተጋላጭ ዜጎች አካል ለካፒታሊዝም ትርፍ መሳሪያ ማድረጓ ነው። ሌላው የገበያ ኃይል ነው፣ ዲማንድ ፓወር። የአሜሪካው የፕላዝማ ፍላጎትና የገንዘብ አቅም በዓለም አቀፍ ደረጃ የሚንቀሳቀሱበትን የአካል ክፍሎች ንግድ አውታሮች በገንዘብ ይመግባል። ኢትዮጵያን እንመልከታት። ኢትዮጵያና የአፍሪካ ቀንድ ሀገራት በገንዘብና በኃይል ብዝበዛ ሰንሰለት ውስጥ የአቅርቦት ምንጭ ናቸው። የድህነት መሳሪያ ናቸው። ስደተኞችና በግጭት ተፈናቃዮች በህገ ወጥ የሰዎች አዘዋዋሪዎች በቀላሉ ይማረካሉ። ይህም ለአካል ክፍሎች ዝውውርና ለሌሎች ብዝበዛዎች ያጋልጣቸዋል። ኢትዮጵያ የጂኦግራፊያዊ አቀማመጧ ስደተኞች ወደ ሰሜን አፍሪካና መካከለኛው ምስራቅ የሚያልፉበትን መንገድ ያመቻቻል። በዚህ መስመር ላይ የወንጀል መረቦች ተስፋ የቆረጡ ሰዎችን በኃይል ይዘርፋሉ። የአካል ክፍል እንዲሰጥ በግዳጅ የተወሰደ ሰው በቦዲ የደም እና የሞስቃይ ተምሳሌት ነው። የአሜሪካ ኮርፖሬሽን ከዚህ ሁሉ ግፍ የጸዳ መስሎ የሚታየው የካፒታሊዝም እና የፍትህ መጓደል ተምሳሌት ግን ሆኖ ይታያል። የደም ንግድ የሁለቱም ሀገራት የሞራል እና የህግ ስርዓቶችን የሚፈታተን ሲሆን በዓለም አቀፍ ደረጃ የደህንነትና የሀብት ክፍተትን ተጠያቂ መሆኑን የሚያሳይ ነው። ዓለም አቀፍ የብዝበዛ መረብ ለመዋጋት ትኩረት ሊሰጣቸው የሚገቡ ነገሮች ደግሞ አንደኛው የአሜሪካን ሕግ መፈተሽ ነው። የፕላዝማ ልገሳን በተመለከተ የገንዘብ ክፍያ የሚፈቅደው ሕግ በስነ ምግባር ዳሰሳ ማድረግና የድሆች ብዝበዛን ማስቆም ነው። ሁለተኛው በኢትዮጵያ የድንበር ቁጥጥር የሰዎች ዝውውርን ለመከላከልና ተፈናቃዮችን ለመጠበቅ የህግ አስከባሪ አካላትን አቅም ማጠናከር ነው። በሶስተኛ ደረጃ ደግሞ ዓለም አቀፍ ትብብር በኢንተርፖል እና በሌሎች ዓለም አቀፍ የፍትህ አካላት አማካኝነት የአካል ክፍሎችና የደም ዝውውርን የሚቆጣጠሩ አውታሮችን ማፍረስ ነው።